ይ አብይ አህመድ የሚወቀሰው ለምንድን ነው? እኔ ፍጹም ያልገባኝ ነገር ያ ነው። የለም፣ ፍትህን የሚያውቅ የኢትዮጵያ ህዝብ የለም። በህግ ከሄደችው በቅሎ ይልቅ ያለ ህግ የሄደችው ጭብጦ አበሳጨችኝ፣ አሳሰበችኝ የሚል የኢትዮጵያ ህዝብ አለ? በነገራችን ላይ እንዲህ ባለጌው መድረኩን ስለሞላው እንደው የእውነት የኢትዮጵያውያኖች መገለጫ ነው ብዬ አላስብም። ከሆነ ግን ከሆነ ግን ዛሬም ነገም ከነጎዳያም አንድ አምባገነንን በሌላ አምባገነን ከመተካትና አምባገነን ወልዶ ከማደለብ ውጪ ኢትዮጵያ እጣ ፋንታ የላትም የሚልበት ድምዳሜ ላይ እንድንደርስ ነው የሚያደርገው። ፍትህ ከትንሹ ይጀምራል። ፍትህ በእጅሽ ከያሸው ነገር ይጀምራል። ፍትህ ካለሽ ኃላፊነት እና ልክን ከማወቅ ይጀምራል። አሁን ልክን አለማወቅ የሰዎችንም ልክ አለማወቅ ላይ መጥቷል። እኔ ሀብታሙ ያ ሊሆን እዛው ስብሰባ ላይ ነው፣ እኔ አብሬ ስቀመጥ እኩያህን እንዳልመስልህ ያልኩት፣ እኩያህን እወቅ ነው ያልኩት። እናንተ ሁላችሁ ምስክር ናችሁ፣ እዛ የነበራችሁ ማለት ነው። የእሱን አሽከሮች ጨምሮ ባይደወሉ፣ አሁን አንተ አብይን ትወቅሳለህ? እግዚአብሔር፣ አንተ አሁን አፋለህ። ሞራል አለህ? በምን ሞራል መለኪ? እኔ ከትል ያነስኩ ነኝ። እንገጥማለን፣ አቻላቻለን፣ ምንም ችግር የለውም። በእርግጥ እኔ በግለሰብ አቅም ነው የምታገላችሁ፣ እናንተ በድርጅት አቅም ነው ስሜን የምታጠፉት። ግን ብዙም አትበልጡኝም። ችግር የለውም በዚህ መልኩ ምንም ሰብራችሁን የምትሰብሩት ስም የለኝም። እኔ ከትል ያነስኩ ነኝ። ትንሽም ቢሆን ፖለቲካም ብበናል አይደለም፣ እነዚህ ኩታራዎች የሚሰሩትን ሴራ፣ ሌሎችን ማውቃለሁ ብዬ ነው ማስበው። እኔ ከትል ያነስኩ ነኝ። የዘረፍ ነው እሱ ከወጣ በኋላ ነው ነገር ግን ከሶስቱ ባንኮች ምን ያህል ገንዘብ እንደዘረፍን ጭምር ተጨባጭ መረጃ አለው። በተረፈ ፋኖን በተመለከተ ነጥሎ ለመምታት ባደረገው ጥረት አዲስ እንደ ብልጽግና አዲስ የዶክመንተሪ ስራ ጭምር ጀምረዋል። የስም ማጥፋት ስራዎችን እየሰራ ነው ያለው። ሌላ ትርክት ለማምጣት እንቅስቃሴ እያደረገ ነው ያለው። ከሰሞኑ አንድ ግርማ ከበደ የሚባል አርበኛ አምጥቶ